ምንድን ነው እሱ ሞተ ቆይ መነሽ ነካችብሽ ከእሷ ጋር ደግሞ ድጋሚ ነገር ልትጀምሪ ነው ተነጋግረን ይጨረስ መስሎኝ ኧረ በጭራሽ ደህና አልጨረስንም አዳይ እዚህ ቤት መኖር የለባትም እሷ እዚህ እስካለች ድረስ ምንም ሰላም አይኖረንም አንቺ እያለሽ ወይስ እሷ እያለች ቆይ እንዴት ነው የምታስቢው አንቺ ልጅ? ዴቭዬ፣ እባክህን እሺ በለኝና እኔ እናንተ ብቻ አብረን አዳይ እየተባለችን ልጅ ከህይወታችን እናስወጣት። እንደዛ ይሻላል ፍቅር? አሁን እንደዛ ይሻላል ዴቭ፣ መሆን ያለበት እንደዛ ነው። ፍቅር አሁን ከእኔ ጋር መጣላት ካልፈለግሽ ውጪ፣ ከአጠገቤ ራቂ። ከአንተ መራቅ አልችልም ዴቭ። ቆይ ምን አለበት አንዴ እንኳን ፊት ተመለስ አድርገህ ምን ያክል እንደምወድ ብትመለከት። ፍቅር፣ ደግሜ ልንገርሽ እንዳታስቢው አዳይ የኔ ሚስት ነች። ምን ሀው ፍቅር ሚስቴ ነች፣ በቅርቡ ደግሞ አገባታለሁ። ራስሽን ከአሁኑ ብታዘጋጅ ጥሩ ነው። አዳይ የኔ ሴት ነች። አንቺ ኔ ስልቶኛች ይህን ደግሞ ለራስሽ ደጋግመሽ ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። ያላችሁበት ሰላማችሁ በዝዝት ይበልልኝ። ሮማንና እንግዲህ ዳይመንድን እንግዲህ የወደ ወዳቸው እያበሩ ይገኛሉ እንትን ሮማንን እንግዲህ የዴቭን የሮታን ይንሺ ቆንጂ ስላት፣ ቆንጂት ምን አልከ? እና ቀንተሽ ነው እንጂ እያላት ነው ማለት ነው። ነገር ግን እንግዲህ ገጠር ሊሄድ ነው አበባ መጥቷል ስላት፣ እሽ በቃ ይቅና፣ የሚቸግርህ ነገር ካለ እኔም ካንተ ጋር እጓዛለሁ እያለችው ትገኛለች ማለት ነው። ሮማን አዳይ ደረጃ ላይ ተግዛ ቁጭ ብላ ነበረ። ምን ሆነሽ ነው የኔ ውድ እንደዚህ ደረጃ ላይ ተግዛሽ ቁጭ ያልሹ? እያላት እንግዲህ ዴቭን እነ ሁሉም ነገር ከራሴ ጋር እያወራሁ ነው። ተረጋጊ፣ ለጊዜ ጉድ ነው አንዱ ስለው አንዱ አንዱ ሁሉ ስትክክት ነው ያለኝ። አይዞሽ አዳይ ኢላታ ዴቭ፣ እኔ ያለው ሁልሽ ኢላታል ማለት ነው። እኔ ከጠገብሽ እያለው እንኳን ሊከፋሽ እንኳን አንዲት ነገር ልነካሽ አልፈልግም። ግን እኮ ዴቭ ግን እኮ ምን አዳይ፣ አንዳንድ ነገሮች ግራ ይገባል። በኔና በፍቅር ጉዳይ ነው እንደዚህ የምትሆኝ? አዎ፣ ከዚህ በፊት እኮ የመጣሁባቸው መንገዶች በጣም ከባድ ናቸው። በደንብ አድርጋሽ ሲሚኛኔ ቆንጆ፣ እነዚያ ቀናቶች ሁሉ አሳልፈናል። እነዛ ቀናቶች ሁሉ ያሳለፈሽን ፈጣሪ አሁንም አይጥልሽም። የውልሽ የኔ ቆንጆ ትንሽ ጊዜ ነው እመኚኝ ይላታል። እሱም አው ትለዋለች አዳይ። እኔ መቼ አማረርኩኝ ተመስከን አንተ እንኳን እንደነሱ አልጠረጠርከኝም። መቼም አዳይ የኔ ቆንጆ በደንብ አርጋሽ ሲመኝ አንቺ ከራስሽ በላይ ነው፣ ከራሴ በላይ ነው ወድሽ እያለ አንቺ ማለት ለኔ እኮ ህይወቴ ነሽ። እኔ የደስቴ እያለ እንግዲህ እጇንን እየሳማትም ይገኛል ማለት ነው። በር ተንኳኳቶ ነበረ። በሩ ሲንኳኳ ማን ነው እያለ ዴቭን ብድግ ብሎ ተነስቶ በሩን ለመክፈት ይሄዳል ማለት ነው። እንግዲህ የቤዛና የፍቅርናት መጥቶ እንግዲህ ሲመጡ ማለት ነው። አዳይ እኔ ካንቺ ይህንን አልጠብቅም ነበረ እያለቻት እንግዲህ አቤት እትዬ ምን ተፈጠረ ትላለች አይ ከአንቺ አልጠብቅም እያለች አንዲ ጥፊን ታቀምሳታለች ዴቭን የታለም ምን ያደረክሽ ነው አንተ አይመለከትም ሄድ ግባ ትለዋለች የታለም ቆይ ለምን የታለም እያለ እንግዲህ ዴቭ ለእናንተ ብላ እንግዲህ አንገቷ ደፍታ የቤታችሁ ስላጸዳች ነው እንዴ ዴቭ እያለች አደ ዴቭ በክቶ ስጥል አደ ዝምበይ እያላት የውልሽ የታለም አንቺ ፍቅር አደልሽ አደ ምንም የጠፋችሁ ጥፋት የለም ቆይ ምን አድርጋለች አታይም ቤዛ ምንዳት መሰለቻት፣ እያለች አዳይ እንደም እኛ የምናስባት ልጅ አይደለችም፣ በጣም ባለጌና አደገኛ ልጅ ናት ያለች አዳይም በጣም እቅድ ተያለች፣ አንገቷን ሳብራ ወደ ላይ ትወጣለች ማለት ነው። ከዛ በኋላ የፍቅርናትም ቤዛ ሂጂ ውጪ ላይ ትላታለች ማለት ነው። ዴቭም ተከፍቶ አዝኖ እንግዲህ ደረጃ ላይ ከፍቅርናትን ቆሞ የተመካከረ አይጎና ዴቭ ካዳይ ጋር ያለው ግንኙነት በርቀቱ ምታደርገው እፈልጋለሁ እታለም፣ እስኪ ንገርኝ አሁን። ቤዛና ቆይ ቤዛና እንግዲህ ፍቅር ቀንቶ ይሄ ሁሉ ስለ ነገሮች ብቻ እንደዚህ ማድረግ ነበረብሽ እንዴ እታለም? የውልሽ በእርግጠኝነት ፍቅርና ቤዛ ናቸው። ይሄ እጃቸው ያለበት አንተ ከምትነግረኝ ወሬ በአይነ እያየሁትን ይበልጣል። እኔማ አምኛ ጻደቅ ስትጫወት ትትጫወት ባስቀመጥኳት ቦታ አልተገኘችም። እሷ ትላለች ፍቅር ናት ስለዚህ ከዚህ በኋላ እሷን ለሷ ሸክም አልሆንም፣ ከቤቴን አባረራት አለው። ዴቭም በጣም ጥሩ፣ እኔም ከዚህ ቤትም እሄድላችኋለሁ፣ ሁላችሁም ደስ ይበላችሁ እያለ ዴቭም ወደ ላይ ይወጣል። እሷም ዴቭ ወዴት ነው እያለች ከኋላው እየተከተለችው ወደ ደረጃው ላይ ታማራለች ማለት ነው። የፍቅርናትን ማለት ነው። ነገር ግን የፍቅርናት ተሳስታለች ማለት ነው። ፍቅርና ቤዛ ባደረጉት ስራ ሁሉ አደይን ተወቃሽ ሆነችበት ማለት ነው። እዚህ ጋር ለምለምና እንግዲህ ባቡሬ አጠፋሁ እንዴ? ችግር አለ እንዴ? ያለች አይ፣ ለሊ እንደዛ እኮ አይደለም። በጣም ይቅርታ። ስለ እናትህ ማውራት እኮ አነበረብኝ መሰለኝ። ችግር የለውም ለሊ፣ እያለ እናንተ፣ በጣም እኮ ነው ሞዳ ታቀታለሽ እንዴ? እሷ እኮ ምንም ቃላት አይገርሳትም። በህይወት አለች። የነገርኩሽ መስሎኝ ነበረ። ምን ነው ባቡሬ፣ በህይወት አለች ግን አብዳለች። በጣም ደስ ይላል። በኪ፣ ምኑ ነው ደስ የሚለው? ግን የት ናቸው ትላለች። ማለቴ እንግዲህ እነሱ ጋር ለምን አትሆንም? እኔ ልጇ እንደሆንኩኝ አታውቅም። የህይወቷ በጣም አሰጊ ነገር ነው ያለችው። እናንቴ እኔን አትፈልገኝም ይላል ባቡር ማለት ነው። ማንነቴ ስለማታስታውሶ እንግዲህ የመርሳት ችግር ስላጋጠማት ይለዋል። እንግዲህ እሽ እናስተዋውቀኝና እንሄድ። ካገኘችሽ እኮ በድንጋይ ነው የምትፈነከትችሽ። እንግዲህ እያለ እንግዲህ በድንጋይ መመታት ካልፈለግሽ አስተዋውቅሻለሁ እና እኔ የምፈራ መሰለህ። ሄድን አስተዋውቃኝ፣ ተነሽ ይሄዳል። አስተዋውቀሽ እያለ እንግዲህ ወዴት ነው አያለችው። እንግዲህ እጇን ይዞ ሌሊን እናቶ ላይ አስተዋውቃት፣ ባቡርን ይዟት ይሄዳል ማለት ነው። ፍቅርን ሶፋ ላይ ቁጭ ብላ ነበረ። ቤዛ ስትመጣ፣ አንቺ ውሻ እያለች አንገል አንገት ተናንቋል ማለት ነው። አንቺ ምን ያደረግሽ ነው? ልቄቅኝ፣ ጸጉር ሳነቃቅልልሽ፣ ልቄቅኝ የተባባሉ ሁለቱም የተነቃቁም እንግዲህ የፍቅርና ትመጣና ቤዛ ፍቅር ምን ያደረጋቸው ነው? እማዬ ቤዛ እዚህ ቤት ምን ታረግ ነው ተረጋጊ ቤዛ እዚህ ቤት ነው የምትቆየው አረ እማዬ እኔ አልቻልኩም መሞት ነው ዘንድሮ ድብንበይ አንቺ አይደለሽም ከአዳይ ጋር ተመሰጥለሽ ልገኝ የነበረው አረ ፍቅር እኔ ምን አገኛለሁ ብዬ ነው እንደዚህ ማደርገው እናንተ ተጎታችሁ እኔ ምን አገኛለሁ ዝም በያት ቤዛ ቀጥታ ጠይቂያት ፍቅር የእናንተን ጭቅጭቅን እዚህ ጋር መስማት አልፈልግም እማዬ እኔ ከቤዛና ከአዳይ እኩል የምታየኝ እኔ እኮ ልጅሽ እኮ ነኝ እንዴት ከቤዛ እኩል እኮ የምጠይቀኝ አንቺ ከእነሱ የተሻለ ምን ነገር ሰርተሽ ነው? ይሄው አየንሽ እኮ ክብርሽ ዝቅ አድርገሽ እንግዲህ ፀጉር ለፀጉር የተያይዝሽ እኮ ነው። ቤዛም ደግሞ እኔ ማዬ ምንም ነገር አላደረኳትም። እማዬ ለምንድነው ነው ሁላችሁም የምታምኝ? ቤዛ ተነሽ ሂጂ ግቢ እያለቻትም ያ ፍቅርናት ለቤዛ ወደ ጓዳ ታስገባታለች። ፍቅርንም እባክሽንም ማዬ ፍቀጅልኝና እነዚህ ልጆች ከዚህ ቤት ላባረራቸው ከዚህ በላይ ምን እንደሆነ ነው የምጠብቀው ቆይ ልጄ ይሄ ያክል ተከፍተሻል? ነይ እስኪ ተቀመጪ እያለችም የፍቅር እናትም እንግዲህ፣ አዎ በጣም ከፍቶኛል። እኔ ስበደል ማንም ዞልን ብለሽ አትናገሪም፣ ለሱም እናንት ነሽ። ይሄ የሆነ ነገር ሳደርግ ብዙ ነገር የምትናገሪኝ። በጣም ይቅርታ፣ ሁሉም ነገር ይገባኛል። ያቺን ነገር ሳልሰማ እስካሁን አዳይን ሳላቅን ቆይቻለሁ። አሁን ግን ይበቃል፣ ከዚህ በኋላ አስተካክላለሁ ልጄ አዳይም ቤዛም ከዚህ ቤት ካልወጡ ቤዛም ምን በወጣት ቤዛ እዚህ ቤት ሰራችን ትሆናለች። አዳይስ በስራዋ ነው ደግሞ የአዳይ ሰራ እንግዲህ እሷ ናት የሰራችው በዛ ላይ ደግሞ የአዳይ ጓደኞቹ ሲደበድቧት አገኘዋቸው ያት የመጣሁት ተራ በገደሏት ምን ነው ልጅ ምን በደለች እሷ ደግሞ እርግጠኛ ነን ምግቡን የመረዙት አብረ ነው አዳ ይሄን ያክ ድፍረት ኬት አመጣች ትላለች። ፍቅር ራሷ ናት ቤዛ ናት ያደረገችው። እሺ እሷ ናት ከተባለ ዳይመንድና ኬንጎ እነሱ የራሳቸው ምክንያት ኖሯቸው ነው። ዝም ብለሽ ቤዛን አትመኛት። እሷ በጣም ውሸታም ነገር ናት። እንግዲህ አንድ እንኳን ልጅሽን እመኛት። ነገሮቹ ሳይጠሩ ምንም ነገር አልወሰንም። ተረጋጊ እንጂ ፍቅር። እንረጋጋና ሁሉም ነገር እናስባለን። አልረጋጋም። እዚህ ቤት ሁሉን ብዙ ነገር ነው የጠፋ። አሻንጓሊቴ ሁሉ ሳይቀር ነው የጠፋ። አሻንጓሊት እያለች የፍቅር እናት ስቅባታለች። አክስቴ ከውጪ ነበረ የላከችልኝ። እንግዲህ ከመኝታ ቤት ነው የጠፋ። አክስትሽ መቼ ነው አንቺ እዚህ አልነበርሽም። ባርኬ ነበረ ያመጣልኝ። ታዲያ የት ይሄዳል ደግሞ? ለአሻንጓሊት ይሄን ሁሉ ነገር። ምንም ሆነ ምንም ሆነ የአክስቴ መስታወሻ ስለሆነ እኔ እፈልገዋለሁ እያለች ያለች። ልጄ ነይ ታይ። ሁሉም ነገር ደህና ነሽ አያለችን የፍቅር እናትን የፍቅርን ጸጉሯን ታሻታለች ማለት ነው። ሁለቱም ፍቅር እንግዲህ ፍቅርና የፍቅር እናት እንግዲህ ፍቅር ገዝቶ አንድ ላይ በአንድነት እየሰሩ ይገኛሉ። በመሃልም አዳይ ተሰቃይታለች። የአዳይ ስቃይ በጣም እየከፋና እየበዛ ይመጣል። የዛሬ የነበረን ቆይታ በዚሁን አበቃለሁ። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁ። ይህንን ቪዲዮ ከወደዳችሁ ትላይክ ሰብስክራይብ